ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ ውድ ቤተሰብ። ይሄን ቪዲዮ ስትጀምሩት በላይክ ጀምሩ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንሁን። ዛሬ የሀይሚ እህቶች ማለት ነው ቪዲዮ ሰርተው ነበርና እንግዲህ ሀይሚና አብርሃም ሁሌም ችግር እንደሚገጥማቸው ችግራቸው ደግሞ በአንድ ወቅት እንደሆነ እየተናገሩ ነበርና ይሄስ እውነት ነው። የምር እኔ ራሱ በጣም ነው የሚገርምኝና ብዙ ጊዜ በተደጋጋሚ ሀይሚ የሆነ ነገር ስትሆን አብርሃምም እንደዛ ይሆናል። ምንድነው የተቆራኘ ጉድ ሲገርማል በጣም እና፣ ግን ወደ አብርሃም ነው ትኩረት እያደረግን ያለ ነው። ቢያንስ እነሱ ጓደኛ ናቸው አሉ ማለት ነው። እዚህ ጋ ምን ለማለት ፈልገው ነው? ሀይሚና ብሩኬ ፍቅረኛሞች አይደሉም ለማለት ነው ወይ? ክሳራ፣ ይሄ ሁሉ አመት ስንነፋ የቆየ ነው ሃይሚና ብሩኬ በአንድ እንዲሆኑ እንዲፋቀሩ ይህ ሁሉ አመት ከሰራ ማለት ነው። ካወራራቸው እንደዛ ይመስላልና። ያሞኔ እንግዲህ ሀይሚና ብርኬ የራሳችሁ ይቅርታ ተባብላችሁ ነገሩን ካላበረዳችሁት ምትበርዱ ሰዎች አደላችሁ። ዛሬ እኔ ደስ ብሎኛል። ደስ ያለኝ ደግሞ ቤተሰብ በሀይሚና በብርኬ አይደለም። ምን አይቼ ያስደስተኛል? በእነሱማ እንኳን ልደሰት እየተናደድኩ ነው። በነሱ ግን እንትና ናሂና ውብዬ ስለታረቁ በጣም ነው ደስ ያለኝ። ዛሬ ያው እኔ ብዙ ጊዜ ቪዲዮ ያለው ግን የምሰራው በሀይሚና በብርኬ ብቻ ነው እኔውም ቪዲዮ የምሰራበት ጊዜም አይደለም። በጣም የሚመች ቦታ አልመችኝ ይላል አንዳንዴ። እና ሀይሚና ብሩኪን ስለለመድኩ በእነሱ መስራት ነው። እና ግን በጣም ብዙዎችን ያለውኝ እና ውብይር ጉዝነች እንደምታቁት፣ ናሄ ደግሞ ሌላ ሴት ስትመጣ ፈርጥጦ ወጥቶ ነበር ከቤት ልክ እንደቦሳ። ከዛ የያዙኝ ልቀቁኝ አለ ምናምን። አሁን ይቅርታ ጠይቆ ከቤት ገባ ማለት ነው። እና እነሱ ሲታረቁ ሳይ ሐይሜ እና ብሩኬ ናቸው በልቤ ውስጥ ትዝ ያሉኝ ያሰብኳቸው፣ በቃ ልብ ያሰባቸው ገባችሁ? እንደዚህ እንዲታረቁ ፈልጋለውኝ እና ግን እነሱ እንኳን ሊታረቁ ዛሬም ያው ምን ልበላችሁ፣ ዞሮ ጭቅጭቅ ነው። ብቻ መበሻሸቅ ነው የጀመሩት ማለት ነው እና መሸናነፍ ስላልቻሉ ወይ እራሳቸው በቃ እኔ ማጥፍቻለው፣ አንቺ ማጥፍተሻል ተባብለው ማለት ነው እኔ አጥፍቻለሁ አንተም አጥፍታል ተባብለው ራሳቸው ይቅርታ ውርደው ለራሳቸው ይቅር ካላሉ በስተቀር ነገሩ አይበርድም። ወይም ደግሞ ትልቅ ሰው መግባት አለበት እንዴ ሲጀመር ጋሽዬ መቶ አዲስ አበባ እንዲ ነው ሳያገኛቸው የሄደ በጣም ነው የገረመኝን የራሱና እንግዲህ ዛሬ ቅዱስ መቷል፣ ሊንዳ መታለች። ግን አንድ ኮሜንት ላይ አንድ ያነበብኩት ነበረ ከኔ ቤት ነውና ማለት ነው ያው ብሩኬ ጀግና ነው ብሩኬ ሸበላ ነው ማንም የሚደርስበት የለም ብዬ ሳወራ ተናደደች መሰለኝ፣ እህታችን። እኔ ደግሞ አልጠራውም ያለችውን ማለት ነው። በነገራችን ላይ ሴት ከሆንሽ በጣም ያሳፍራል፣ እንደዚህ አይባልም። ከሴት አንደበት ቤት እንደዚህ አይነት ቃል አይወጣም። ሌላ የብልግና ቃል ተናገረች እና አዝለሽው መዞር ትችያለሽ አለችኝ ማለት ነው። ኦፍ ኮርስ አዝለዋለሁ፣ ምን ችግር አለው? ብሩኬን የመሰለ ሸበላ ባዝለው እድለኛ፣ እድለኛ ነኝ። የምሬን ነው የምልሽ፣ እድለኛ ነኝ። እንዴ ምን ሆነሻል? ብሩኬ እኮ የሚወጣለት ነገር የለም። እንደዚህ ስላችሁ ለምን ትናደዳላችሁ እንጂ እኮ ለሀይሚ እንደዚህ አይነት ሸበላ ነው የምመኝላት እንጂ፣ ይሄ ጠውጠው ያለ ይሄ አጠርጠር ያለ ሰው አልመኝላትም በፍጹም። ይህ ስለምወዳት ብሩኬ ነው የምመኝላት። ለምን ብሩኬ አንደኛ ባህሪያውን ያውቃል በደንብ የተግባቡ ልጆች ናቸው። አሁን የመጣላታቸውን መጣላታቸውን አትዩ ማለት ነው። እና ከብሩኬ ጋር ስትሆን ደስተኛ እንደምትሆን ስለሚገባ ስለዚህ የመጡት በሙሉ ከብሩኬ አይደርሱም ማለት መብቴ ነው ደግሞ አይደርሱም። እኮ አስቡት፣ ሶስቱ ቢጨመቁ እኮ አንድ ብሩኬ አይወጡም። ምን ሆናችኋል? እንዴ ከልቤ ነው የምነግራችሁ። ብርኬ የተለየ ሰው ነው። አሁን ሁሉም ጥሩ ሙድ ላይ ስላልሆኑ የሚያደርጉትን ነገር አትዩ። ከዚህ በፊት ያሳለፉትን ነገር ነው ማየት ያለባችሁን ያንን ነገር ነው የማስበው። አሁን ላይ ያለው ሰው ሲናደድ ብዙ ነገር ይሰራል፣ ብዙ ነገር ያደርጋል። ሀይሚም ያለችበት ሙድ ጥሩ አይደለም፣ ብርኬም ያለበት ሙድ ጥሩ አይደለም። አሁን ላይ ማለት ነው። ግን ለሀይሚ ከብርኬ ውጭ እኔ ሌላ ስለማልመኝላት ማንም ቢመጣ ማንም ቢሄድ ለእኔ ከብርኬ ውጭ ነው እና አዝለሽ ዙሪያ ያልሽኝ እህቴ ደግሞ ማለት ነው። ያው ማዚያውን ተባብር የኔ ቆንጆ ችግር የለውም። ለማዘሩ አታስቢ ማለት ነው። እና ያው መልካም ሰው ሲሆን እንደዚህ ትገልጹታላችሁ። ምን ታደርጉታላችሁ? ብሩኬ መልካም ባህሪ ስላለው ነው እንደዚህ ብዬ የተናገርኩት። እና እንግዲህ ከተናደዳችሁ ምንም ማድረግ አልችልም። የንግስቷ ሸበላ ሆኖ እንዴት ነው ማላቆ ለማምጣው እና እንግዲህ ያው ዛሬ ቅዱስ ቅዱስ ማለት ነው። የምሬ ነው የምላችሁ። በቃ ቪዲዮ ላይ ወይ የሆነ እንዴት ነው መጀመሪያ በደንብ እንትን ማለት አለብ መለማመድ አለብ ማለት ነው። የተሰጠን ካራክተር በደንብ እንድትሰራ። እንዴ ዩትዩብ ላይ መተ ቪዲዮ ላይ መተ ዝም ብለን መቆም ይሄ ማኖር ነው። ቅዱሴ፣ ምን ሆናል? ምንም እኮ እያወራህ አይደለም። ሼም ነው ፍርሃት ነው? ወይስ ደግሞ ብሩኬ ልክ እንደ ዳኒ ጎጥቁጦ ይጠለኛል ብለህ ነው እንዴ? ይህ ምሬ ነው ምንም ሲወራ አይደለም እና አይጣል እኮ ነው። በብሩኬ ቡጤ ያልቀመሰ ማን አለ? እና እንግዲህ ሊንዳ ያው ሀይሚን ከህይወታችን ውጭ ልትላት ነው የጠራቻት እና ቅዱስ ሀይሚ ስትናገር የሆነ አላደል ሀይሚና ብሩኬ ይውል ሰው ማለት እንደዚህ ነው። እኔ ዛሬ ቅዱስን በጣም ነው ያደነኩት። ለምን መሰላችሁ? ሀይሚና ብሩኬ መበሻሸቅ እንደጀመሩ በደንብ ገብቶታል። እና የሆነ ክፉ ቃላት ማውራት እንኳን አልፈለገም። ልክ እንደ ዳኒ ዳኒ እኮ ጥውልቅ ይሄር ጎዝንብ ማለት ነው። ጥውልቅ ጥውልቅ ጥውልቅ ላይክ የሚያጣላ ነገር ነው የሚናገረው። ሀይሚ ስትግል አብሮ ነው የሚያግላትን ነው። ቅዱስ ግን ሀይሚ ራሱ አስሬ ፖርሳ ፖርሳ ስትል ማለት ነው። ፖርሳውን ታዩና ሌላ ነገር ወሬውን አስቀየሰው። አያችሁ አይደለ? ምን አይነት መልካም ልጅ እንደሆነ ስላችሁ። ሁለቱም በአንድ ላይ እንደሚገናኙ ያውቃል። ሶ ወዛ ላይ ክፉ ነገር መናገር አይፈልግም። ማስገባትን አይፈልግም ማለት ነው። እና ግን ያው ፈዛል ቅዱስ እንዴ ፈዘዝ አልክ በጣም ማለት ነው እና እንግዲህ ሀይሚ ሊንዳ ከህይወታችን ውጭ ስትልሽ ማን ነው አንቺ አሁን እንደምታፈቅድ እኮ ግልጽ ነው ዛሬ እኳየ ምን ያክል እንደምትናደድ በቃ ትናደዳለች ምናምን በቃ ባህሪዋ ሁሉ ይቀያየራል በሰከንድ ነው የሚቀያየረው ከዛ ላይ ማለት ነው በጣም ነው የምትናደደው ሀይሚ የምታወራው ሁሉ የንድ ነው ሳቋ ሁሉ የንድህ ነው በነገራችን ላይ እና ይሄ ማለት ምንድን ነው ፍቅር ነው እንዴ ከምትወዱ ሰው ጋር ደግሞ ሌላ ሴት እንደስተለጣቅፋ ስታየው በጣም ያስቀናሉ እውነት እን ነው የምላችሁ፣ ቅናትም አለ፣ ንዴትም አለ። ሀይሚ እና ማንች ሰውታ መታ ከህይወት ውጭ የምትለኝ የሚለው በጣም ስላበሳጫት እና ማድረግ የነበረብሽ እኮ አንቺ ምን አገባሽ ብለሽ ብሮኬን ይዘሽ ላጥብት ሊንዳ ከኋላ ቁጭ ያለች አይደለ? ቅዱሴም ከኋላ ቁሞ ይቀራል ማለት ነው። ያጨወጭ ውላችሁ ነበረ ለማንኛውም ግን ለሚያልፍ ቀን የማያልፍ ቃል አትነጋገሩ። ሀይሚና ብሩኪ ዞሮ ዞሮ መቼም እንደማትጣሉ እናቃለን። ማለት ያው ትገናኛላችሁ። አንዴ ፈጣሪ ስላቆራኛችሁ መገናኘታችሁ አይቀርምና ክፉ ነገር አትወጣጡ። ሀይሚዬም ደግሞ ተይ ፖርሳ ፖርሳ አትበይ። ይሄ ልጃው ባልሽ ነው፣ ብሩኬ ባልሽ ነው። እንግዲህ ምንም ማድረግ አይቻልም፣ ባልሽ ነው። እኛ እንደ ጽፈንልሽ አይደለ። ስለዚህ ባልሽም ደግሞ እንደ ፖርሳ ፖርሳ ማለት ነው ተገቢ አይደለም።